እራሳችሁን በሰዎች ፊት እንዴት ትመለከቱታላችሁ? ይህ ማለት እንዴት ነው? በስራ ቦታችሁ ውስጥ በጓደኝነት ና በቤተሰብ መካከል የእናንተ ቦታ ምን ድረስ ነው? ወይም እነዛ ሰዎች ለእናንተ ያላቸው ስሜት ምን ድረስ ይወስዳቸዋል? አሁን ይህንን ለምሳሌ በስራ ቦታ ብናየው አንዳንድ ሰዎች አሉ በጣም ፈጣን ስራ ላይ እንደውም ከእናንተ ኋላ እራሱ መጥተው በጣም ብዙ ኃላፊነቶችን የሚቆጣጠሩ አለቆቻቸውን በአንዴ የሚያሳምኑ ሰዎች አሉ። አንዳንድ ሰዎች ደግሞ በጣም አንገታቸውን ደፍተው አይናገሩም። አለባበሳቸው ያነክር ሰውን የሚማረክ አይደለም፣ ንግግራቸውም እንደዛው። እናም በቃ የትም የማይደርሱ እንዲሁ ዝም ብለው ተራ ሆነው የሚያልፉ ሰዎች አሉ። እና እናንተ ራሳችሁን በየትኛው መንገድ ትገልጹታላችሁ? በቤተሰብ መካከል ቢሆን በጣም ተደማጭነት ያለው ለብዙ ነገር ሰዎች የሚያማክሩት በጓደኝነትም ቢሆን ልክ እንደዛ ሰዎች ትልቅ ቦታ የሚሰጧቸውና ሊያጧቸው የማይፈልጉ ሰዎች አሉ እና እናንተ ራሳችሁን በየትኛው መንገድ ታዩታላችሁ? ምንም አይነት ሰው ብትሆኑ አሁን ላይ ግን ከሁሉም በጣም ተመራጭ የሆነው አንገደፍቶ ደፍቶ ዝም ብሎ ነገሮች፣ ሰዎች የሚያስባችሁ ወይም በጣም ዝቅ አድርገው ወይም እንዲሁ እንደ ተራ ሰው ከመታየት ይልቅ ቁልፍ ሰው ለመሆን መሞክር እየተሻለ ነው። አንደኛ በምንም ነገር በራስ መተማመን ያለው ሰው ነው። በሰዎች ዘንድ ተናግሮ ማሳመን እንደሚችል ያውቃል። መስራት እንደሚችል ያውቃል። ነገሮችን መቀየር፣ ሲሪየስ ማድረግ፣ ሰዎችን ማማከር፣ ምን ማድረግ እንዳለበት በእያንዳንዱ ነገሮች ያውቃል። እንደዛ ስለሆነ ሰዎችም ያከብሩታል ማለት ነው። ልክ ይህ ሰው በሆነ የስራ ገበታ ሲገባ ኢቭን ከእናንተ በኋላ እንኳን የመጣ ቢሆን ነገሮችን በፍጥነት ይቀይራቸዋል። አካባቢውን በፍጥነት በመላመድ እናንተ እንኳን እዛ ስንት ጊዜ ስትቀመጡ ያልሰራችሁትን ስራ እሱ በቅልጥፍና በመስራት የበላያችሁ ሆኖ ቁጭ ይላል ማለት ነው። እነዚህ አይነት ሰዎች በህይወታቸው ስኬታማ ለመሆን በጣም ቅርቦች ናቸው። ምክንያቱም ምንም ነገር አይፈሩም። አይፈሩም ስላችሁ ፍርሃት ሁሉም ሰው ልብ ውስጥ አለ። ግን ያን ፍርሃት ማሸነፍና ያለማሸነፍ ችግር ነው። አብዛኛው ሰው ያንን ፍርሃት ታቅፎ በዛ ፍርሃት ምክንያት የሚመጣበትን ጫና መቋቋም ይቀለዋል፣ ያንን ፍርሃት አሸንፎ የሚፈልግበትን ስኬት ከመቀዳጀት ይልቅ ማለት ነው። በነገራችን ላይ ምን ይባላል መሰላችሁ? አንዳንድ ሰዎች በፈሩት ነገር ከሚደርስባቸው ነገር ይልቅ ማለት ያንን ነገር ፈርተውት ከዛ ቢያደርጉት የሚያገኙት ስኬት ነው አይደል? ስኬትም ባይሆን በቃ ደስታ ያገኛሉ የመጀመሪያውን ስቴፕ ሲያልፉ ማለት ነው። ከዛ ይልቅ ያንን የፈሩትን ነገር ባለማድረጋቸው ምክንያት የሚጎዱት ይበጣል። ስለዚህ አሁን አንድ ሰው ፍርሃቱን ሁሉ ተጋፍጦ ከአለቃው ጋር ተግባብቶ ኢቨን አለቃም እንኳን ባይኖረው ቢዝነስ ላይ የራሱን ቢዝነስ ላይ እንኳን ቢሆን የራሱ ስራዎች ላይ ፈጣን ሆኖ ሰዎችን አናግሮ ትልቅ ቦታ ሲደርስ ያለው እርካታ ነው የሚያስፈራው ወይስ ምንም ሳታረጉ አንገታችሁን ደፍታችሁ አለባበሳችሁ ሳይማርክ፣ ንግግራችሁ ሳይማርክ ከዛ በኋላ ልክ ድህነት ሲመጣ፣ አንገት መድፋት ሲመጣ፣ ከሰው በታች መሆን ሲመጣ፣ አለቃ ሲኖራችሁ ብዙ አለቃ ይኖራችኋል ማለት ነው። በዚህ አይነት የትኛው ነው የበለጠ የሚያስፈራው? ስለዚህ የተሻለውን ከፍርሀትም የተሻለውን ፍርሃት ከሚፈራም ነገር የተሻለ የሚፈራን ነገር መምረጥ ሊኖርባችሁ ይችላል ማለት ነው። ስለዚህ እናንተ ራሳችሁን በየትኛው ቦታ አገኛችሁት? ከቀልጣፋው፣ በሰዎች ዘንድ ትልቅ ክብር ካለው ቦታ ከሚሰጠው ሰው ወይስ እንዲሁ ዝም ብሎ ተራ አንገደፊ ሰው። አንገድ ደፊ ስላችሁ አሁን እናንተ በሌላ እንደዚህ ጨዋ ምናምን ለማየት አይደለም። የሚናገር ሰው አስተዋይ ሰው የሆነ ጨዋ አይደለም ማለት አይደለም። ስለዚህ በዚህ መንገድ እንድትረዱ ትፈልጋለሁ። እና ለማንኛውም በተቻላችሁ መጠን እራሳችሁን ከሚከበረው፣ ከሚወደደው፣ ከሚመሰገነው ከዛኛው ጎን ለማሰለፍ ሞክሩ። ይህ የኔ ሀሳብ ነው። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ይህ ድንቅ አእምሮ ነው። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው።